አንተን በልተሃል? አረኒ ኬ ጣፋጭ ነገር አይመቸኝ። ዝም በላት። አንድ፣ ሁለት፣ ሶስት፣ አራት፣ አምስት። አምስት ሰው በልቷል። ለሷ ብቻ ናት ያደረጋችሁ፣ በቃ በዳት ውስጥ

ዛሬ በነገራችን ላይ ቤት ውስጥ ብቻችን ነን ያለ ነው። እናቴም የለችም፣ ሰርግ ሂዳለች። ሀቢብም ሰርግ አለው፣ ራህመትም ሰርግ አላት። ያጎቷ ልጅ ያገባልና ጄሚ ሄዳለች። እንግዲህ እኛ ቤት ውስጥ ያለነው ቡና ልጆቼ ጋር ልጠጣ ነው። እንግዲህ ቡና ቡና

ይህ ጭስ በዛ። ይጣፍጣል። ጭስ ነው የሚሸጥ እንጂ አልጣል። አንተ ቤቱ ታፈና። ትንሽ እኮ ነው የጭስኩት በዝቶ እዛው ላይ ስለነበረ አንተ ግን እንደንትን እንደንትን አትቀፋት። እንደዚህ የሆነ የተጠቀለሉ ኳስ ነው እኮ የምታስመስለው። ፍቅር ማማ እዚህ እረፍት እረፍት እረፍት አርጊ። ኦኬ እረፍት። አሁን የበላቸው ወይኔ

አይላቢውረምዳጨበር ነቀሽይ አለ ምክንያት ምን ይመስላችኋል? በምንን አስመልክቱ ሀቢብ ለእኔ ኬክ ያሰራል። ይሄ ሰውዬ አለቅጥ እንትን ሮማንቲክ ሮማንቲክ ሆነ። ምንድነው የሚለው? ጥሩ ፉታ ላይ ላይ እና አሁን ለምን ይመስልሃል ግን እርግጠኛ ሀቢብ ነው የላከው

አንቺ ብቻ ነሽ እንደ ይራው የሰው ልጅ ደሞ በጣም ትልቅ ነው ምትባል ያለች ናት፣ ምናምን አሁን የሰው ፕሮግራም ማለት ሀቢብ የሚያክል የሚደርስ

ሀቢብ ራሱ ይዞ ይመጣ እንጂ ለሰው አይልክም እያልኩ ውስጤ እያሰበ ነበር። ደግሞ አሁን ሰዓት ደርሷል። ስምንት ሰዓት ተኩል ምናምን ዘጠኝ ደግሞ ምጂ ሀያ ጨፍልቀው ነው እንጂ አንበለም ነበር ኳን እንትን ልንጠብቅ ነበር ጎድቃበት በአንድ ጎኑ ተጨፈለቀ። ሲጨፈለቅ ከዛ በኋላ እንጂ እንኳን ሀቢብ ምጣና እንትን እንላለን። ምንም በማስመልከት ነው በፍጥነት ለፕሮግራሙ ይደርሳል ወይ ዘጠኝ አሁን አስር ሰዓት ሊሆነው

ሀቢብ ነው ግን እንደ በጣም ጭቃሻ ባሪ የሴት ቤቱ ባሪ ሀቢብ ነው አይደለም። እንዴት ሊገጣጠም ይችላል? ሀቢብ ብላ እኮ ነው የሰጠችን። ረምላ ነሽ ወይ? ሀቢብ ነው የላከው ነው ያለች አደለም። እንጂ አይላፊ ይባላል። ስለዚህ ሰርፕራይዝ ሆናችሁ ማለት ነው አሁን የእናንተ ነው መብላት ትችላላችሁ ሁላችሁ አንተ ሌላ ምን በማስመልከት ነው ግን አልገባኝም ማለት አስራ ስድስት ዓመት እያልሽ በቀደም ስትዘምሪ ነበር ልህልነሽ የእናንተ የተጋባችሁት ሀምሌ አስራ አራት ላይ አይደል እንዴ የተጋባ ነው ሐምሌ 26 ነው። እድሜም ሐምሌ 24 ነው 30 መሄድ ተወለዶ ሐምሌ አንድ ነው ምንም እቃሙ ጋር ምንትን አይለም እንትን ተዛብቶባት ስለሆነ ድጋሚ ሐምሌ 26 ይሄንን ኬክ ታስገግራለች 2000 ብር እዳለብኝ ስለዚህ ለምን አልቀየረውም ሶስት ስለደረሰ አንደቀን ይወላቸው ወይ ይወላ ይወልት ማለት ነው። ውዶቼ ሐምሌ 26 እኔና ሀቢብ የተጋባንበት 16ኛ አመት ነው። የኔም ደግሞ ሰላሳኛ አመት ነው። ያው እንግዲህ ከዚህ በኋላ እድሜሽ ስንት ነው ሲባል 25 ነው ምለው። ለምን ደው ታውቃላችሁ? እናንተ አምስት ስለምትደምሩበት፣ ያው እዛው ደምራችሁ ታደርሶታላችሁ፣ ታገኙታላችሁ፣ ታገኙታላችሁ ስለሆነ 25 አመት ላከብር ነው እላችኋለሁ ውዶቼ ከዛ ፕላስ 5 ብላችሁ እናንተ ያው እድሜ ትነግሪኛላችሁ። እንዴ እኮ ነው ይሄ፣ ቀንሰሽ የሚደምሩትን እነሱ ያውቁታል። እና እንግዲህ ከአምስተኛ ልጅ በኋላ ሰርቲ ገብተናል። ከዚህ በኋላ ደግሞ 16 አመት የጋብቻ አባላችን ነው። ደስ ይላል። እንኳን ደስ አላችሁ። እንኳን ደስ አለኝ። አመሰግናለሁ።